አሰላሙ አሌይኩም ረሕመቱላሂ ወበረካቱ ድና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከነ አልሐምዱሊላሂ ረቢል አለሚን ያው ከበደኝ። እንግዲህ እንደምታዩ ዛሬ ጉንፋን ላይ ነኝ። ያው ጉንፋን እየመጣ እየሄደ እንግዲህ ይሰልመኛል፣ ሲያልፍም ሲመለስም ሰላም ሳይለኝ አይሄድም። አልሐምዱሊላሂ አላችኋለሁ። እና ዛሬ ያው ስራ ይዘናል። ይሁላችሁ ሽሮ መጨቅጨቅ ነው የሚባለው እና ሽሮ ማዘጋጀት ይዘናል። ኢትዮጵያ ውስጥ የሚያስጠላኝ ስራ ቢኖር ይሄ ነው፣ ሽሮ ማዘጋጀት፣ በርበሬ ማዘጋጀት ከመጀመሪያ ከቤት ከዝግጅቱ ጀምሮ ወፍጮ ቤት እስከ መሄድ ድረስ እንዴት እንደሚያስጠላኝ እስኪ እንደኔ የሚያስጠላው ወላ ግኔት ትደርሳላችሁ። ኢትዮጵያ ደግሞ እንደዚህ ካልሆነ መኖር የለም፣ ካላዘጋጃችሁት የሚገዛ ባልትና ምናምን የለም። በእጃችሁ ያዘጋጃችሁት ይሻላል። እና ይህ ሁላችሁ ባቄላና አተር ነው። ሽምብራ፣ ሁሉ ነገር እንደፈለጋችሁ ድብልቅልቁን አውጥታችሁ ነው የምታዘጋጁትና፣ ያው እዚህ ጋር በርበሬም አለ አሪፍ በርበሬ ነው። ያው እኛ ምጥን ነው ምን ጊዜ የምናዘጋጀው። እና ምጥን ሹሮ ምጥንጥን ያለች ሹሮ ይሄ ሁላችሁ እያዘጋጀን ነው። እናቴ እዚህ ጋር እየወቀጠች ነው። ያው ይሄ እውቀጡኝ ይላል። የሚገርማችሁ ይሄንን አዘገጃጅታችሁ ከጨረሳችሁ በኋላ ሽንኩርቱ ምናምን ውጭ ቤት ሄዳችሁ ማስደለዝ ነው ትችላላችሁ። በነገራችን ላይ ይቻላል እንደዛ። ግን ያው እናቶች ታውቃላችሁ፣ ለእረፍቱም እንውሰደው ብትሉ ያው ቤተሰብ እሺ አይልም። በራሳችን በእጃችን ያዘጋጀ ነው ነው ምርጡ ነው የሚሉት። እና እንዳሉትም ንጹህ በንጹህ በራሳችሁ ማዘጋጀቱ በጣም አሪፍ ነው። ያው ግን ያለፋል መውቀጡ ብቻ እና ይሄን እላችኋለሁኝ ውዶችዬ፣ ወፍጮ ቤት እጄ ደግሞ አሳያችኋለሁኝ እንሻአላ። እና ይችን ትመስላለች እንግዲህ የኢትዮጵያ ኑሮ፣ ሽሮ ካላዘጋጃችሁ በርበሬ ካላዘጋጃችሁ አይሆንም። ያውና ልጄ ራሱ እያዘጋጀ ነው አብሮ ባቄላውን እያመጣ በዚህ በማንኪያ እየቆነጠረ እዛ እንትኑ ላይ ይጨምረዋል። እና በጣም ልጅ ካላችሁ እየተቸገራችሁ ነው። ልጁን ስትመልሱ ስትቀልሱ ነው የምትውሉት። ልጆች አያሰሩም። እና ያው እና እናቴ ትቀመዋለች ደግሞ ያለቅሳል። ድምፁ ሳይለንት ስላደረኩት ነው እንጂ እና ውዶች ይ እንደዚህ ይመስላል። በሙቀጫችን እዚህ ወቀጥ ወቀጥ አድርገን ያው ብዙም አይለምም፣ ግን ስለሚደርቅ ትንሽ ጭቅጭቅ ካለ ችግር የለውም እና በዚህ በርጥብ ድርስምስም ምናምን ሲደረግ በኋላ ሽሮ በጣም ነው የሚጣፍጠው። የሚገርማችሁ ሁሉን ነገር በርጥቡ እንደዚህ አድርጋችሁ እንትን ካደረጋችሁት በጣም ነው የሚጣፍጠው እና በርበሬ ጨምረንበታል። እዚህ ጋር ሽሮ እንደምታዩት ቅልት ብሏል ማለት ነው። ያው እናትሽን ብቻ እያስሸከሸክሽ ነው እያስወቀጥሽ ነው እንዳትሉ፣ ልቀርጽ ልቀርጽ ስል ያው በቃ እሰጣታለሁ ማለት ነው፣ ለመቅረጽ ስፈልግ። እና በጋራ ነው የምንሰራው። ውላችኋለሁ ውዶች ዬ እንደውም እንደውም እናቴ እንድትሰራብኝ ሁላ አልፈልግም ነበር፣ ያው ግን እኔ ማድረግ አለብኝ ትላለች። ብዙ ጊዜ እሷ ምን እንዲሰራባት አትፈልግም እናያው ያው ብቻ እንደዚህ አድርገን እንሰራለን። እላችኋለሁኝ። አንድ ኮሜንት ያየሁ ከትናንት በፊት የለቀቁት ቪዲዮ ላይ ከመርሳ ገዛስታናት አስታናት ያመጣችሁን አታክልት ሳያሳያችሁ፣ ቀይ ሽንኩርት ለሽሮ መደርሰሚያ የመጀመሪያ ጊዜ እያየሁ ነው የሚል ኮሜንት አይቻለሁኝ እና ውዶችዬ ቀይ ሽንኩርት በርበሪ ስላለው ነው የሚገባው። እዚህ ጋር ለምን ምጥን ስለሆነ ሹሮ ምጥን ስለሆነ በርበሪ ስላለው ግዴታ መግባት አለበት። በጣም ነው ጣም የሚኖረው ማለት ነው። በነገራችን ላይ ስትገቡ ኢትዮጵያ ማለት ነው። ይሄ ቀይ ሽንኩርት ማለት ነው። ይሄ ነጭ ሽንኩርቱም ቀይ ሽንኩርቱም እዚህ ጋር እንደገና ዝንጅብል እናንትኑ ያው ተጨቅጭቆ አንድ ላይ ሲሆን በጣም ነው የሚጥመው፣ ሽሮ በጣም ነው የሚጣፍጠው። በቃ ብሉይ ብሉይ ነው የሚላችሁ እና ኢትዮጵያ ስትመጡ እንድትሞክሩት። እና ምጥን ሽሮ ያው እንደምታዩት እንግዲህ በርበሬ ያለው ይሄ አሪፍ ምጥን ሽሮ ነው የሚሆንላችሁ። ስትሰሩ ራሱ እንደዚህ በርበሬ ምናምን አትጨምሩ፣ ዝም ብላችሁ ሽሮውን ነው የምትሰሩት እና ለዛ ነው ልሻለው የኔ ውድት እንደዛ ልሽ የጻፍሽው እና ለዚህ ነው። ይህንን ይመስላል እንግዲህ ወፍጮ ቤቱ። ከምንም በላይ ደግሞ ወፍጮ ቤት ሂዳችሁ ያው በበርበሪው እዛው በበርበሪው ወፍጮ ስለሆነ የሚፈጨው ማንጠስ ነው። በርበር ይፈጫል፣ በጎን በጎንም ሽሮ ይፈጫል። እንደዚህ ማሟሸት ምናምን አንዳንድ ወፍጮ ላይ ደግሞ ሁለት ይሆናል። የበርበሪ ለብቻ የሽሮ ለብቻም ወፍጮ አለ። ያው እንደ ፍላጎታችሁ ነው፣ ሙላችኋለሁ። ወንዶች ግን ያው እስከዛሬ የተለመደ የኖርንበት ሽሮ በርበሬም አንድ ላይ ነው የሚፈጭ የነበረው። ሽሮ የያዘ ሰው በፊት መጀመሪያ ያስፈጫል፣ ቀጥሎ ደግሞ በርበሬ ያዙት ያስፈጫሉ። እንደዛ ነበር። አሁን ግን ሁለት ሁለት ወፍጮ እየሆነ ነው እላችኋለሁ። ይሄንን ይመስላል ደግሞ ተሰጥቶ ከተሰጠ በኋላ እንደዚህ እንደምታዩት ቀይ ነው ያምራል። ከተፈጨ በኋላም ኢንሻአላ የማሳያችሁ ይሆናል ማለት ነው፣ እንደት አይነት ምጥን የሆነ አሪፍ ሽሮ እንደሆነ ማለት ነው። እና አስጥተነዋል እንደዚ እንደዚህ፣ ፀሐይ ሲወጣበትም ሲጠፋበትም ነው። ለምንድን ዳመና ነው? አሁን በጣም ዳመና ነው። ዝናብ አንዳንድ ጊዜ ይዘንባል። ደሙ መልሶ ያው የግንቦት ግንቦት ገባ አይደል አሁን ሰውም እየዘራ ነው አልሐምዱሊላ። ወደ ታች ግን አልዘነበም እያሉ ያው እየተጨነቁ ነው። አሁንም አላህ ዝናቡን ያዝንብልን ዶ አድርጎ ሀገራችን ሰላም ያደርግልን። በተረፈ ያው ግቢያችን ያሰጣ ነው። ግቢ ላሳያችሁ ችን ላሳያችሁ ያው የወፎቹ ጩኸት ምናምን እስኪ በጣም ነው ደስ የሚለው። እሺ ቢት እንዴት ነው? የወፎቹ ድምጽ አልተመቻችውም? እንግዲህ ያው ግቢያችን እንደዚህ እንትን ስለሆነ ዛፎች ስለሚበዙበት ወፎቹ ድምጻቸው በጣም ደስ ይላል። ከዛ በኋላ ደሞ እንግዲህ ወፍጮ ቤት ደሞ ይሄ ነው፣ ይሄን ይመስላል ወፍጮ ቤቱ። አህ ወፍጮ እንዴት እንደማያስጠላኝ ወፍጮ ቤት መሄድ ራሱ ያአላ በቃ ለብሳችሁ የምትሄዱ ታበያ ነው አበያችሁ በቃ ሁሉንም ነገር አንስቶ ነው የሚመጣው። በርበሬም ከሆነ ሹሮም ከሆነ ያ አበያ። ለብሰሽ ጥቁር ነገር ለብሰሽ አትይዥ ምናምን ብላችሁኛል ከዚህ በፊት ሰራሁት ቪዲዮ ላይ እና ያው ብቻ ወፍጮ ቤት በጣም ትንሽ ከበድ ይላል፣ በተለይ በርበሬ እና ሹሮ ይዛችሁ ስትሄዱ። እና ኢትዮጵያ መጣችሁ የሚያስጠላችሁ ነገር ብዬ የማስበው ይሄ ነው። ሌላው አልሐምዱሊላህ፣ ሁሉ ነገር የተመቻቸ ነው ውዶችዬ። እና አብሽሩ ኢንሻላ ሀገራችን ብዙ የሚያስቸግር ነገር የለም። እንደዚህ ወፍጮ ቤቱ ነው፣ ሌላው ዘና ብላችሁ ነው የምትኖሩት። እንደሚኖረው እና ብዙ አመት እድሜያችሁን አታቃጥሉ፣ ሰው ሀገር፣ ሀገራችሁ ግቡላችኋለኝ። የኔ ይመስላል ዛሬ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ተመልሼ እስከመጣ አላ ሰላማችሁን ያብዛው። ወሰላም አሌይኩም ወረመቱላ ወበረካቱ